ሰላም ጤና ስጠልን ከሚዛን ሚዲያ የእለቱን አባይ ዜናዎችን ይዘላችሁ ቀርበናል። እስከ ዜናዎቹን ፍጻሜ አብራችሁ እንድትቆዩ በአክብሮት የጋበዝን። በቅድሚያ ሞዲያዝ ናቸው። ወደ ሀገር ዜናዎች እናልፋለን። በሀገር አቀፍ ደረጃ ለሀገር ሰላም እንዲሁም መጅሊሱ በሙስሊሙ ላይ ያደረሰው ያለው በደል አስመልክቶ የያሲንና የዱዓ ፕሮግራም ተከናወነም በሀገር አቀፍ ደረጃ ለሀገር ሰላም እንዲሁም መጅሊሱ በህዝበ ሙስሊሙ ላይ እያደረሰው ያለውን በደል፣ ጭቆና አስመልክቶ የያሲንና የዱዓ ፕሮግራም በተሳካ ሁኔታ ተከናውኗል ሲል የሀገር አቀፍ ቅሬታ አቅራቢ ግብረ ኃይል ለሚዛን በላከው የጽሁፍ መልእክት ገልጿል። ሀገር አቀፍ ቅሬታና አቤቱታ አቅራቢ ግብረ ኃይሉ በመጅሊሱ ጭቆናን፣ በደልን ያንገሸገሸው ህዝበ ሙስሊምም ላደረገው ትብብር ምስጋናም አቅርበዋል። በሀገር አቀፍ ደረጃ በተደረገው የዱዓ እናም የያሲን ፕሮግራም በሀገሪቱ በሚ የሚገኙ ዋና ዋና ሀሪማዎችና ሀድራዎች እንዲሁም መሳጅዶች የያሲን እና የዱአ ፕሮግራም በሚያምር አንድነት እንዲሁም ህብረት በመሻይሆቻችን ወይንም በሊቃውንቶቻችን መሪነት ተከናውኗል በማለትም ገልጿል። የትምህርት ሚኒስትሩ በሴቶች አለባበስ ጉዳይ በተመለከተ ከመጅሊሱ ጋር ነው የወሰንነው ሲሉም ለፓርላማ አባላት ገለጹም። የኢፌድሪ ትምህርት ሚኒስቴር የዘጠኝ ወር የስራ እቅድ አፈጻጸምን በተመለከተ ከሰሞኑ የግምገማ ሪፖርት ለምክር ቤት ማቅረቡም ይታወሳል። ሪፖርቱን ያቀረቡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ሲሆኑም የተለያዩ ጥያቄዎች ተነስቶላቸው ቸው ለተነሱ ጥያቄዎችም ምላሽ ሰጥተዋል። ከምክር ቤቱ ከተነሱ ጥያቄዎች መካከልም የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ካሚል ሸምሱ እናም አንድ የምክር ቤት አባል የሙስሊም ሴቶች የትምህርት ቤት አለባበስን ጉዳይ ግልጽ ምላሽ እንዲሰጥን ጠይቀዋል። ከምክር ቤቱ ለተነሳላቸው ጥያቄ ምላሽ የሰጡት የትምህርት ሚኒስትሩም ሂጃብ በየትኛውም ትምህርት ተቋማት አይከለከልም ያሉ ሲሆን በኒቃብ መሰል የሴኩላሪዝም ጉዳዮች እርስዎም በሚያውቁት ከመጅሊሱ ጋር ጭምር ተማምነን የወሰነው ነው በማለትም አስረድተዋል። ሂጃብ በኢትዮጵያ ህግ ሆነ በትምህርት ቤት ማንም መከልከል አይችልም ያሉት የትምህርት ሚኒስትሩም፣ ነገር ግን ኒቃብ ለብሶ መገኘት ፖሊሲው አይፈቅድም በማለትም ለፓርላማ አባላት አስረድተዋል። የኢትዮጵያ ሙስሊሞች በመጅሊሱ ላይ የሀገር አቀፍ አቤቱታና ቅሬታ አቅራቢ ኮሚቴም ከሰላም ሚኒስትር ዴኤታ ጋር ጠለቅ ያለ ውይይት ማካሄዱን የሀገር አቀፍ ግብረ ኃይሉን ለሚዛን አስታውቋል። በውይይቱ ሰላም ሚኒስትር ጨምሮ ከዚህ ቀደም ለተለያዩ ተቋማቶች የገቡት በሕዝበ ሙስሊሙ ላይ በመጅሊሱ የደረሱ ከመጠን በላይ የሆኑ በደሎችን በዝርዝር ማስረዳቱንም ለሚዛን አስታውቋል። መጅሊሱ የሕዝበ ሙስሊሙን አንድነት መጠበቅ እንዳልቻለና፣ የሕዝበ ሙስሊሙን ሰላም ማናጋቱ እስከ እስር መስጂድን መቀ ማት መሰል አግላይ አካሄዶችን ተነስተው ውይይት ተደርጎባቸዋልም ብሏል በመቀጠል በቀጣይ ምርጫ ዙሪያ መጅሊሱ ይህንን አንባገነናዊነቱን አግላይነቱን የሙስሊሙን ሰቆቃም ለማስቀጠል እየሰራ እንደመሆኑም መንግስት ሊያውቀውና እርምት ሊወስድበት እንደሚገባም ተመላክቷል ብለዋል መንግስት በተለይ በጸጥታ ዘርፍ ተከትሎም በአማኞች ላይ የሚደርሱ ጥሰቶች እንደሚያስቆምና በመንግስት ሂደቱን ሰላማዊ አሳታፊ ለማድረግ እየተሰራ ነው ብለዋል አቀፍ አቤቱታ አቅራቢ ግብረ ኃይሉን በተጨማሪም ለቀጣይ ውይይቶች መነሻ የሚሆኑትን አምስት ጥያቄዎችን መጠየቁንም ለሚዛን ገልጿል። በጉዳዩ ዙሪያም የግብረ ኃይሉ ተወካይ ስለ ሰላም ሚኒስቴር ውይይት በተመለከተም ከሚዛን ጋር ቆይታ አድርገዋል። እንደሚከተለውም አቅርበነዋል። ከሰሞኑን ወደ ሰላም ሚኒስቴር ሄዳችሁ እንደ ግብረ ኃይል ከሰላም ሚኒስቴር ጋር ውይይት እንደነበራችሁ ሚዛን ሰምቷል። ያው ሰላም ሚኒስትር በሄዳችሁባቸው አጋጣሚዎች ከሰላም ሚኒስትር ጋር የነበራችሁ ቆይታ ምን ይመስል ነበረ የሚለውን እንዲያስረዱን እና በዛ ዙሪያ የተወሰኑ ማብራሪያዎች እንዲሰጡን ነው። ለፈቃደኝነቱ ከወዲሁ እጅግ አድርጌ አመሰግናለሁ። ዋአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ ኮሚቴ እንግዲህ በክፍለ ከተማ በዞን ደረጃ ያለ ነው፣ በክልል ደረጃ ያለ ነው። በፌዴራል ደረጃ ያለው ኮሚቴ ነው። ሁሉም ክልል የራሱ ታክስ ፎርስ አለው። ዞኖቹም እንደዛ፣ ክፍለ ከተሞችም እንደዛ፣ ክልልም እንደዛ፣ ከተማ ደረጃም እንደዛ። በፌዴራል ደረጃ ደግሞ የሁሉንም ክልል የሚያማክል ከሁሉ የአህለ ሱና ወልጀማ ማህበራት ከሁሉም ዑለማዎች ተወካይ የተደረገበት ኮሚቴ ነው ታክስ ፎርሱ። ከአመት በላይ ነው እንግዲህ በየመንግስት መስሪያ ቤት መመላለስ ህዝባዊ መስሪያ ቤቶች ላይ እንደዛ ሃይማኖት ተቋማትም ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ የኢትዮጵያ ህዝብ እንባ ጠባቂ ሰብአዊ መብት ኮሚሽን አገራዊ ምክክር ሁሉም ጋር ተኬደዋል መንግስት መስሪያ ቤትም ሁሉም ጋር ተዳርሷል ሰላም ሚኒስቴር ብዙ ጊዜ ነው የተመላለስ ነው ነገር ግን በሚኒስትር ዴኤታ ደረጃ ፕሮግራም ተይዞ እንደዚህ ረጅም ሰዓት ተሰጥቶን የተነጋገር ነው የመጀመሪያችን ሊሆን ይችላል እንጂ መስሪያ ቤቱ ላይ በርካታ ጊዜዎች ሃይማኖት ዴክሶች ጋር ብዙ ጊዜ ተነጋግረናል፣ ውይይት አድርገናል። እንደ መንግስት ያው ኢትዮጵያ ሙስሊም የዚሁ አገር ዜጎች እንደመሆኑ መጠን የዜጎቹን የህዝቡን ግፍና በደል ሮሮ የደረሰበትን የማዳመጥ እንደ ጸጥታ ደግሞ የአገር ጸጥታ ይመለከተዋልና የማስተካከል ግዴታ አለበት። አንዳንዶቹ እኛ በደሎች በወንጀል የሚያስጠይቁ ናቸው። አይኑ የጠፋ ሰው አለ፣ አካል የጎደላ አለ፣ ሕይወቱ የወጣ አለ፣ የወደሙ ንብረቶች አሉ። እነዚህ በወንጀል ነው የሚጠየቁት፣ በአገሪቷ የወንጀል ሕግ ይጠየቃሉ። ሌሎቹ የሰብአዊ መብት ጥሰቶች አሉ። የህገ መንግስት ጥሰቶች አሉ። ህገ መንግስት ተጥሷል። እምነትን በኃይል የማስቀየር ሙከራ እኔንም ማቅልህ እኔም ምልህን ነው የምታምነው እኔም ምልህን ነው የምትከተለው በማለት በየመስጊዱ ይህን ያህል ቺን ሁለት አመት ሶስት አመት ረብሻ ሊሆን የቻለበት እኔም ምልህን ብቻ ነው የምሰማው እኔም ምልህን ብቻ ነው የምታደርገው እኔን ማቅልህ በሚል ነው ከህዝብ ሙስሊሙ ጋር ይህን ያህል ግብግብ የነበረው ማለት ነው። ይህንን እንግዲህ እንደ መንግስት መጅልሱንም ቁጭ አድርጎ እኛንም አወያይቶ የመፍታት ግዴታ አለበት። ህዝብ ነው የህዝብ ጥያቄ ነው። የግሩፕ አይደለም፣ የሆነ የፖለቲካ ፓርቲ ጥያቄ አይደለም። የኢትዮጵያ ህዝብ በሙስሊም ጥያቄ ነው። ይሄ በትክክል የሚያስረዳው ትናንትና ምንድን ነው በጅምዓ ላይ የተደረገው ያሲን፣ በድፍን ኢትዮጵያ ነው በድፍን ኢትዮጵያ ሀድራ ባለበት ሁሉ ሀሪማ ባለበት ሁሉ ዛውያዎች ባሉበት ሁሉ መሳጅዶች ባሉበት ሁሉ፣ ኖ ትላንትና በአንድ ድምፅ በአንድ ወቅት ያሲን ተቀርቶ ዱዓ የተደረገው ማለት ነው። ስለዚህ የዚህን ህዝብ ጥያቄ ነው አሁን መንግስት እንዲመልስ የጠየቅ ነው። አምስት መሰረታዊ ጥያቄዎች ናቸው፣ ግልጽ ናቸው፣ ትክክልም ናቸው። ማንም መጅልሱም ቢመጣ ልክ አይደለም ሊል የማይችል መሰረታዊ ጥያቄዎች ናቸው የጠየቅነው። በአገር ላይ እንደ ዜጋ በሰላም የመኖር መብት ነው ያጣነው። በሰላም የማምለክ መብት ነው ያጣነው። ኢማሞች ነው የሚሳደዱት፣ የሚፈናቀሉት። ኦለማ ነው የሚቸገረው። መድረሳ ኡስታዞች ናቸው የሚታሰሩት። ተማሪዎች ናቸው የሚበተኑ። መድረሳ ነው የሚዘጋ የሚታሸገው ይህን አመለካከት አልቀበልም ሲል መድረሳው ይታሸጋል፣ ይፈርሳል። እስከ መፍረስ የደረሱ መድረሳዎች አሉ። በዚሁ በመሀል አዲስ አበባ ማለት ነው። እንግዲህ ያው የውይይት መድረኮች አሉ። ከመጅሊስም ጋር ፊት ለፊት ቁጭ ብለን የምናወራበት ጊዜ አለ። ነገር ግን አሁን መጅሊሱ እየሄደበት ያለው መስመር ይሄን አገር ወደማትወጣበት አዘቅጥ ለመክተት እየተከሄደ ያለ ነገር ነው ያለው። ይህንን ከፍተኛ ቁጥር ያለውን የኢትዮጵያ ነባሩን አህለ ሱና ወልጀማዓ ሙስሊም ማህበረሰብ አግልሎ ምርጫውን አስመራጩም ራሱ ተመራጩም ራሱ መራጩም ራሱ በሆነበት መልኩ እየሄደበት ያለው ነገር ይሄን አገር ወደማትወጣ ችግር ሊከት ስለሆነ በአፋጣኝ ታይቶ ተስተካክሎ ሁሉን አቃፊ ሁሉን አካታች የሆነ መጅልስ ነው መዋቅር ያለበት የሚል ጥያቄ ነው። አሁን ያለው መጅልስ አንድነት አመጣለሁ በሚል ወደ ስልጣን መጣ። ነገር ግን አንድነት በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ፍርስርሱ፣ ውልቅልቁን አውጥቶታል። አሳዳጅ መከራ አድራሽ ሆኖ ስለተገኘ ይህንኑ ተግባሩን ለማስቀጠል ጥረት እያደረገ ስለሆነ ህዝበ ሙስሊሙን በንቃት ምርጫው ላይ በንቃት ተሳትፎ መብቱን በህግና በህገ መንግስት መሰረት ሊያስከብር ይገባል የሚል ነው። ህዝባችን መቼም በታሪክ ከምን ጊዜም በላይ ነቅቶ ያለበት ወቅት ነው ያለው በዚህ ንቃቱን በአንድነት መብቱን የማስከበር ጥግ ድረስ መሄድ ያለበት ብዬንም ማስቦ ከሞላ ጎደል እኔ ሀሳብ ይሄ ይመስላል። እንግዲህ ታክሲ ፎርሱ ከገጠርም ከከተማም ያለው ሀያቱን ጊዜውን ሰጥቶ ገንዘቡን አውጥቶ እየለፋ ስለሆነ ይሄ ልፋቱ ሊወጅህላ ኢልከሪም ከመሆኑም ጋር ለዲን ከመሆኑም ጋር የአላህ እገዛ እንደማይለየን መቶ ፐርሰንት ተስፋ አለን። በዛ ተስፋ ነው ምንሰራና ምንሄዳ ያለ ነው። ህዝበ ሙስሊሙም ከዚህ ኮሚቴ ጎን ሊቆም ይገባል የሚል ጥሪ ነው ያለኝ። በየጊዜው ኮሚቴ የደረሰበትን ስራ ሂደት ለህዝቡ ይፋ የሚያደርግበት አጋጣሚዎች ይፈጠራሉ ብዬ ነው የማስበው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ከሀገር ውስጥ የያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ ወደያዝናቸው ወደ ባህር ማዶ ዜናዎች እናልፋለን። አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸው ሁቲ ገለጽም። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ በኢራን ለሚደገፈው የሁቲ ታጣቂ ቡድንን የሚደርሱ ቁሳቁሶችን እና ገንዘቦችን ለመገደብ መሆኑንም ተገልጿል። ሁቲዎች በጥቃቱ ቢያንስ 38 ሰዎች መገደላቸው የገለጹ ሲሆን ከማቾች መካከልም በርካታ የሕክምና ባለሙያዎች ይገኙበታል ብለዋል። የሐሙሱ የአየር ጥቃት ከአንድ ወር በፊት የአሜሪካ ጦር ሁቲዎች ላይ የሚፈጽመውን ጥቃት ካጠናከረ በኋላ ነው ተብሏል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱትን የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ መሆኑንም ተመላክተዋል። የሁቲ አማጽያን በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን በዚህም የተነሳም ብዙ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆሙም አስገድዷቸዋልም ተብሏል። አማጺው ሁቲ በተደጋጋሚ የእስራኤል አሜሪካ፣ እና ሌሎች የምዕራባውያን ሀገራት ተቃዋሚ ንቅናቄ አካል አድርጎ የሚቆጥር ሲሆን በጋዛ ሰርጥ ለሚገኙ ፍልስጤማውያን ደግሞ ያለውን ድጋፍ በይፋ ይገልጻልም የሁቲ አማጽያን ከእስራኤል ጋር ግንኙነት አላቸው ያሏቸውን መርከቦች ላይ በቀይ ባህርና በኤደን ባህር ሰላጤ ላይ ጥቃት ሲያደርሱ ይህንንም የሚያደርጉት ለፍልስጤም ያላቸው ድጋፍና አጋርነት ለመግለጽ እንደሆነም በተደጋጋሚ ገልጸዋል ይህ የአማጽያኑ ጥቃት በርካታ የመርከብ ድርጅቶችን በዓለም የባህር ንግድ ውስጥ 15 በመቶ ድርሻ ያለውን የቀይ ባህር መስመርን እንዳይጠቀሙ ያስገደዳቸው ነው ተብሏል በዚህ የተነሳ አሜሪካ በየመን ላይ እርምጃ እየወሰደች ይገኛልም የተባለ ሲሆን ሐሙስ ዕለት በየመን የወሰደችው ጥቃትም የዚሁ አካል ነውም ተብሏል። ከሚዛን ሚዲያ ለዕለቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ መልካም ጊዜ ተመኘን።